ፋኖ ደሴ ከተማን መቆጣጠሩን ገለጸ። የትግራይ ክልል የፖለቲካ ትኩሳት ተባብሶ ቀጥሎ መፈንቅለ መንግስት ተደርጓል። በኢትዮጵያና በኤርትራ ድንበር አካባቢ አደገኛ እንቅስቃሴ እየተደረገ እንደሆነ ሮይተርስ የዜና ወኪል ዘግቧል። የዛሬዋ መጽሔታችን እነዚህን ርዕሰ ጉዳዮች በስፋት ትዳስሳለች። ዛሬ በእንግድነት ጎራ ያላችሁ ቤተሰቦቻችን እንኳን ደህና መጣችሁ ብለናል። ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትሕትና እንጠይቃለን። ላይክና ሼርም አይረሳም። የመጽሔታችንን የመጀመሪያ ገጽ ንግለጥ። የትግራይ ክልል ፖለቲካ ከድጡ ወደ ማጡ እየሆነ ነው። የሰላም አየር ከሰፈነበት ከስድስት ዓመት በላይ አስቆጥሯል። ሕዝቧ የሰቀቀን ኑሮ ከዕለት ወደ ዕለት እየገፋ ነው። ከቅርብ ጊዜ ወዲህ በህዋት መካከል የነበረው ልዩነት እየገፋ ወጥቶ ሕዝብ ከሰማው ጊዜ ጀምሮ ዳግም አውዳሚ ጦርነት ውስጥ ልንገባ ነው የሚል መሸበር ውስጥ ገብተዋል። በሺዎች የሚቆጠሩ የክልሉ ነዋሪዎች በጦርነት ፍራቻ ክልሉን ለቀው ወጥተዋል። በተለይም የነበረው የቃላት ጦርነት ወደ ተኩሱ ሲቀየር የክልሉ ህዝብ በከፍተኛ መረበሽ ውስጥ ነው የሚገኘው። በተለያዩ ከተሞች አደባባይ በመውጣት ችግራችን ፍቱ፣ ዳግም ጦርነት ማስተናገድ አቅም የለንም፣ ቢያንስ በሰላም እንድንኖር አትከልክሉን ብለዋል። በእነ ደብረ ጽዮን የሚመራው ክንፍ በተደጋጋሚ ዶክተር አብይን ጌታቸውን ከስልጣን አውርደህ ወንበሩን ስጠን ቢልም ዶክተር አብይ አህመድ ጆሮ ዳባልበስ በማለታቸው መፈንቅለ መንግስት ማድረጉን መርጠዋል። አዲግራት ከተማን ከኤርትራ ሰራዊት ጋር በመተባበር መቆጣጠር መቻሉን ሮይተርስ የዜና ወኪል ዘግቧል። መፈንቅለ መንግስቱ የተደረገው በአዲግራት ብቻም ሳይሆን መቀለን ጨምሮ በሁሉም ከተሞች ነው። የጊዜያዊ አስተዳደሩን መዋቅር በከፍተኛ ደረጃ የማፈራረስ ስራ ተሰርቷል። ትላንት የመቀለ ከተማን ከንቲባን ቢሮ በመቆጣጠር የራሳቸውን ከንቲባ መሾማቸውን አስታውቀዋል። ተሿሚው ቢሮቸው ውስጥ ስራቸውን ሲሰሩ የሚያሳይ ምስል ለጥፈዋል። የፕሪቶሪያ ስምምነትን ለመፈጸም ተቋማትን ለህዝብ አገልግሎት እንዲሰጡ ነው ያደረግነው ይላሉ። እንዲሁም የእነ ደብረ ጽዮን ቡድን የመቀለ ኤፍ ኤም 100.4 ሬዲዮ ጣቢያንም ተቆጣጥረዋል። አመራሮቹ በታጣቂ ኃይል ታጅበው ሬዲዮ ጣቢያውን እንደተቆጣጠሩ ተነግረዋል። በቀጣይ ደግሞ ድምፀ ወያኔና ትግራይ ቴሌቪዥን ሚዲያዎችን ለመቆጣጠር የተንቀሳቀሱ እንደሆነ ነው ለማወቅ የተቻለው። አቶ ጌታቸው ረዳ በአዲስ አበባ ሸራተን ሆቴል ለጋዜጠኞች መግለጫ ሰጥተዋል። በጊዜው ሸሽተው ነው ወይ አዲስ አበባ የመጡት የሚል ጥያቄ ቀርቦላቸው ከጠቅላይ ሚኒስትር አቢይ አህመድ ለመምከር እንደሆነና ወደ መቀሌ እንደሚመለሱ ተናግረዋል። ይሁንና ለእነ ደብረ ጽዮን የሚወግኑ ሚዲያዎች አቶ ጌታቸው ረዳ አዲስ አበባ ሸሽተው ሄደዋል የሚሉ ዘገባዎችን ሲያሰራጩ ሰምተናል። እነዚሁ የሚዲያ አካላት ጄኔራል ጻድቃን ገብረትንሣኤ አሜሪካ ገብተዋል የሚሉ መረጃዎችንም ሲያሰራ ተመልክተናል። በቀጣይ በሚፈጠሩ ኩነቶች ጉዳዩን አጣርተን የምንዘግብላችሁ ይሆናል። በተያያዘም የኤርትራ ሰራዊት አዲግራት ከተማ መግባቱን የአዲግራት ከተማ አስተዳደር ላይ መፈንቅለ መንግስት ሲደረግ ማገዛቸውን ሮይተርስ ዜና ወኪል ዘግቧል። ሮይተርስ የአፍሪካ ቀንድ የፖለቲካ ውጥረትን በተመለከተ በሰራው ዘገባ በኢትዮጵያና በኤርትራ መካከል የማይቀር የሆነ ጦርነት እንዳለ ገልጿል። ሮይተርስ ሁለቱም ሀገራት ድንበር አካባቢ ከፍተኛ ሜካናይዝድ ኃይላቸውን ማሰማራታቸውንና በድንበር አካባቢ አስፈሪ ድባብ እንደሚታይ የተለያዩ ሀገራት ዲፕሎማቶችን ዋቢ አድርጎ ዘግቧል። አክሎም በሰሜን ትግራይ የተለያዩ ቦታዎች የኤርትራ ሰራዊት እየተንቀሳቀሰ እንደሆነና ለእነ ደብረ ጽዮን ቡድን ሽፋን እየሰጠ እንደሚገኝ ነው የዘገበው። የተለያዩ አካላት በኢትዮጵያ የውስጥ ጉዳይ ጣልቃ እየገቡ እንደሆነ መናገራቸውን ተከትሎ ኤርትራ ጉዳዩን አስተባብላለች። በእነ ደብረ ጽዮን የሚመራው የህወሓት ቡድን በፊናው ትግራይ ሰላም ነች፣ ሰላማዊ ተግባር ነው እየፈጸመን የምንገኘው ብለዋል። ትግራይ ላይ ሽብር እንደታወጀ፣ ግጭት እንደተጀመረ የሚነዛው ሐሰት ነው። ትግራይ ሰላም ነች። የተደረገው በፕሪቶሪያ ሰላም ስምምነት መሰረት የትግራይን ጉዳይ በአግባቡ ያለያዘውን የጊዜያዊ አስተዳደር ጽፈት ቤቶችን ለህዝብ አገልግሎት እንዲሰጡ በማድረግ ሰላምና መረጋጋት ለትግራይ ማምጣት ነው የተደረገው ብለዋል። ጊዜያዊ መስተዳደሩ 50 ሲደመር አንድ ተወከለበትን ህወሓትን ፍላጎት ተግባራዊ እንዲሆን አልሰራም፣ ብሎም የትግራይ የጸጥታ ኃይል አካላትን ከኃላፊነታቸው አንስቷል። ይህ ደግሞ ተቀባይነት የለውም ብሏል። ህወሓት ባወጣው መግለጫ ለፌዴራልም ሆነ ለዓለም አቀፉ ማህበረሰብ የምናሳስበው እኛ የፕሪቶሪያው የሰላም ስምምነት እንዲተገበር የትግራይ ህዝብ በአጠቃላይ መሻት እንዲሳካ ነው የምፈልገው እንጂ ሌላ ዙር ግጭት በትግራይ እንዲነሳ አይደለም። ተፈናቃዮች ይመለሱ፣ የፕሪቶሪያዊ ሰላም ስምምነት ይፈጸም የኛ ጥያቄ ነው። ይህ ደግሞ የትግራይ ህዝብም ጥያቄ ነው ብሏል። በመግለጫው ከኤርትራ ግንኙነት እንዳደረግን የሚነዛ ወሬ ሐሰት ነው። እርግጥ ለትግራይ ሰላም ሲባል ከአማራም፣ ከሱዳንም፣ ከአፋርም ከኤርትራም በሰላም ተቀራርበን ችግራችን ብንፈታ ምንም ችግር የለውም። አንዳንዶች እንደሚሉት ድጋፍ ለማግኘት የተገናኘነው የውጭ አካል የለም ብለዋል። የቀድሞ ጓዳችን በአዲስ አበባ የሰጡትን መግለጫ ተከታትለናል። የፌዴራል መንግስት እንዲገባ ጥያቄ ማቅረባቸው አሳዝኖናል። እኛ ከፌዴራል መንግስት ጋር በፕሪቶሪያ ስምምነት መሰረት ለመፍታት ዝግጁ ሆነን ሳለህ እንዲህ አይነት ጥሪ ማድረግ ልክ አይደለም። ለሀገራችን ማህበረሰብ በቅርቡ ለተረበሸ ህዝባችን በሙሉ ትግራይ ሰላም መሆኗን፣ የተረጋጋች መሆኗን ልንገልጽ እንፈልጋለን ይላል። ህወሀት በጉዳዩ ዙሪያ ባወጣው መግለጫ ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራ የመረጃ ሚኒስትር አቶ የማነ ገብረመስቀል ገልጸዋል። የኤርትራ ጦር ኢትዮጵያ ክልል ውስጥ አለ የሚሉት ተደጋጋሚ በተወሰኑ አካላት የሚነሳው ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጸዋል። ሚኒስትሩ አክለውም ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም። በመሰረቱ ስምምነቱ የኢትዮጵያ ውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህዋት የፖለቲካ አጀንዳዎች ውስጥ የተፈጠረው የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ብለዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ ግጭት ቀስቃሽ መግለጫዎች አላስፈላጊው ውጥረት አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆን ይህም ያለምንም መወላወል በጠንካራ ሁኔታ መወገዝ አለበት ሲሉ የኤርትራ የመረጃ ሚኒስቴር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። ወደ ሌላኛው የመጽሔታችን ክፍል ስንሻገር በአማራ ክልል በመንግስት የጸጥታ ኃይሎችና ራሱን የአማራ ፋኖ በሚል በሚጠራው ታጣቂ ኃይል መካከል ሰሞኑን ጠንካራ ውጊያ ተደርገዋል። ሁለቱም በፊናቸው ማሸነፋቸውን ሲናገሩ ትጥቅና ሰዎችን መማረካቸውን መግለጻቸውን መዘገባችን ይታወሳል። ሰሞኑን በሰሜን ወሎ ልዩ ስሙ ስርንቃ ተብሎ በሚጠራ ቦታ ራሱን የአማራ ፋኖ በወሎ ቤተ አማራ ብሎ የሚጠራው ኃይል ስርንቃ አካባቢ የመከላከያ ሰራዊቱን ካምፕ መቆጣጠሩን ገልጿል። ታጣቂ ኃይሉ በዚህ ውጊያ በመከላከያ ሰራዊቱ በአካባቢ የተሰማራውን ሬጅመንት አዛዥና የሰራዊቱን አባላት መግደሉን ገልጾ ካምፑን አውድም ያለሁ ብለዋል። በመከላከያ ሰራዊቱ በኩል ስለዚህ ጉዳይ የተባለ ነገር የለም። በተያያዘ በዚሁ አካባቢ ወልደያ ከተማ ውስጥ የፋኖ ታጣቂዎች ባንክ መዝረፋቸው ተዘግቧል። ሮብ ሌሊቱን የፋኖ ታጣቂ ኃይል አባላት ወልደያ ከተማ ዘልቀው በመግባት በኢትዮጵያ ንግድ ባንክና በዳሽን ባንክ ቅርንጫፎች ላይ የዘረፋ ተግባር መፈጸሙን የአካባቢው ነዋሪዎች ተናግረዋል። ፋኖ በበኩሉ ድርጊቱን አልፈጸምኩም ሲል አስተባብሏል። ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ታጣቂ ኃይል ምክትል አዛዥ አስረስ ማረ በኢትዮጵያ ንግድ ባንክ በገቢዎችና በኢትዮጵያ አየር መንገድ ላይ እርምጃ እንወስዳለን ማለቱ የሚታወስ ነው። እንዲሁም ፋኖ ደሴ ከተማን መክበቡን ኢኤምኤስ የተባለው የማህበራዊ ሚዲያ ቻናል ዘግቦ ነበር። በደቡብ ወሎ አካባቢ የሚንቀሳቀሰው የፋኖ ታጣቂ ኃይል ቃል አቀባይ አናግሮ በሰራው ዘገባ ከተማዋን እስከ ዛሬ ጠዋት ድረስ እንደሚቆጣጠሩ ገልጾ ነበር። ይሁንና የአካባቢው ነዋሪዎችን አነጋግረን ባገኘነው መረጃ ደሴ አካባቢ የፋኖ ታጣቂዎች የሉም። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬዋ መጽሔታችን በዚህ ተጠቃላለች። ከኛ ጋር ሆናችሁ ስለ ተከታተላችሁን ከልብ አድርገን እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ሰላም።